በስመ አብ ወልዶ መንፈስ ቅዱስ አሃዱ አምላክ አሜን የክርስቶስ ቤተሰቦች የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች ባህያሉ በአምላካችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን የእግዚአብሔር አምላካችን ጸጋና ፍቅር በያላችሁበት ድረሳችሁ ለመወገር የተፈረደባቸው ሁለት ሰዎች ለመወገር የተፈረደባት ልጅና ለመወገር የተፈረደበት ልጅ ቀደም ሲል ቪዲዮ ሰርች እንደነበረ በዚህ በዮሐንስ ወንጌል ምዕራፍ ስምንት ላይ የምናገኛት አንዲት ልጅ ስትዘሙት ተገኘች ተብላ በድንጋይ እንድትወገር ወደ ኢየሱስ ክርስቶስ ዘንድ ይዟት መጥተው ነበር እና ክርስቶስም ያችን ልጅ በነፃ እንዳሰናበታት ተመልክተናል። ሰሞኑን ደግሞ በዚህ በሶሻል ሚዲያ የምንመለከተው እንዲወገር፣ እንዲሰቀል የተፈለገ አንድ ወንድማችን እየተመለከትን ነው ይህ የሃይማኖት ወይም የእምነት ንጽጽሮችን የሚሰራ ወንድማችን ሶሻል ሚዲያው ተቆጣጥሮት እንደምንመለከተው እና ክርስቶስ ኢየሱስ ያቺን አይሁድ ሊወግሯት ወደ እርሷ አምጥቷት የነበረችን ሴት እናንተ ንጹህ ከሆናችሁ፣ እሷን የመውገር ንጽህና ካላችሁ፣ እሷን የመውገር ብቃቱ ካላችሁ፣ እናንተ ንጹህ ከሆናችሁ፣ እሷን ለመውገር እሷን ለመግደል የሚያበቃ ቅድስና ንጽህና ካላችሁ፣ እሷ በሄደችበት መንገድ እናንተ ካልሄዳችሁ፣ ድንጋውን አንሱና ገሯት ብሏቸው ነበር ኢየሱስ ክርስቶስ። ማንም ግን ከነሱ መካከል ንጹ የሆነ አልተገኘም ነበረ? ሁሉም በደለኛ ኃጢአተኛ ነበር። ሁሉም የራሱ ጭቅቅትና የራሱ ቆሻሻ አሳፍሮት ነበር እየሾለከ ወጥቶ ጠፍቶ የነበረው ሰሞኑንም እየሆነ እየተመለከትን ያለነው ነገር እሱ ስለሆነ መጀመሪያ የራሳቸውን ቤት ሳያጠሩ መጥተው በእኛ ቤት ለምን እንደዚህ ሆን ለምን እንደዚህ ተነካን ለምንስ ለጥያቄያችን ምላሽ ተሰጣ? ደግሞ እኮ ይሄ ወንድማችን እንዳየነው እንደተመለከት ነው ከራሳቸው ማስረጃ ነው የእምነታችን መመሪያ ነው ብለው ከሚሉት መጽሐፍ ነው እያነሳ ወንድማችን ምላሽ እየሰጠ የተመለከትነውና ይወገራነው ይጥፋ ይገደል ብለው በወንድማችን ለጂሃድ አውጀውበት እየተመለከትን ነው። ይህ አግባብ አይደለም። ክርስቶስ ኢየሱስም እኮ ንጹሕ ከሆናችሁ እናንተ ይችን ሴት ወገሯት ነው ያለው እናንተ ንጹህ ከሆናችሁ እስኪ ወንድማችን፣ እስኪ እናንተ ልጆች ዞር ብላችሁ ተመልከቷቸው። ሎቱ ስብሃት ምስጋና ይግባውና ላቲ ስብሃት ምስጋና ይግባትና እናታችን በኢየሱስ ክርስቶስ ላይ የቱን ያክል እንደተሳለቁበት እስኪ፣ ስንት ማስረጃዎች እየተመለከትን ነው፣ ስንት ቪዲዮዎች እያየን ነው። የገዛ ልጆቻችሁ መምህራኖች ናቸው ብላችሁ የምታስቧቸው፣ ሸክ ደረሳ ናቸው ብላችሁ የምታስቧቸው፣ ኡስታዞች ናቸው ብላችሁ የምታስቧቸው በእናንተ ሃይማኖት በእናንተ እምነት ስር የማስተማር ፈቃድ ያላቸው ልጆች አፋቸውን ሲያላቅቁ በአፋቸው ሲጸዳዱ እየተመለከትን ነው እኮ። ታዲያ ለምን በእኛ ስለሆነ ነው? እናንተ ንጹህ ሆናችሁ ነው እኛ ላይ የተነሳችሁት? ጥሩ አይደለም፣ ይህ አግባብ አይደለም እኮ እኛ አይተን እንዳላየ ስላለፍናችሁ ወይንም ደግሞ ንቀን ስለተሆናችሁ ቤተክርስቲያን እሱን አድርጋ ስላለፈች ዛሬ ለምን ተነካን ብላችሁ በዚህ ልክ መነሳት አግባብ ነው? ለምን እውነታው ታወቀብን? ለምን ለማያውቀው ለመንጋው ሸፍናችሁ ላያዛችሁት፣ ለመንጋው ለምን እውነቱ ተገልጦ ታየብን ብላችሁ ስህተታችሁ ስለታረመ እውነቱን ስለተጋለጠባችሁ እሱ ነው እንደዚህ ያስቆጫችሁ። ወንድማችን ሲያደርግ እያየን ያለን እሱ ነው። ከአሁን በፊት ከእንደዚህ እንደዚህ እንደ ወንድማችን ከአንድም ሁለት መምህራን ተነስተው እንደዚህ አይነት ስራ ሲሰሩ የት ናችሁ? ብላችሁ አሳዳችሁ ከሀገር ብን ብለው እንዲጠፉ ያደረጋችሁት እናንተ ናችሁ። እነ መምህር ምትኩ አበራን እነ መምህር ምህረት አብን አይናችሁን አነየው ብላችሁ ጅሃድ አውጃችሁባቸው በወንድሞቻችን ላይ በመምህራኖቻችን ላይ እንዲጠፉ አደረጋችሁ። ዛሬም ደግሞ በዚህ በወንድማችን ላይ ተነሳችሁበታል። እርግጥ ምናልባትም ወንድማችን ለሱ በረከት እየተቀበለ ነው። ሐዋርያው ቅዱስ ጳውሎስ፣ ሐዋርያው ቅዱስ ጴጥሮስ፣ ሌሎቹም ሐዋርያት ብንመለከታቸው በእስር ቤት እየተሰቃዩ እየማቀቁ በወኅኒ ቤት ነው የሰበኩት። በወኅኒ ቤት ሆነው ያን ሁሉ መልእክት የጻፉት ነው ሐዋርያው ቅዱስ ጳውሎስ። ወንድማችን ልታሳስሩት፣ መታሰሩ ይታሰር። የሚያሳስር ነገር ካለ የኛ ሀገር ደግሞ በሕገ መንግስት የምትመራ ሀገር ናት። በሸሪአ ሕግ የምትመራ ሀገር አይደለችም። ይህ መካከለኛው ምስራቅ አይደለም። ይህቺ ሀገራችን ኢትዮጵያ ናት፣ በሕገ መንግስት የምትመራ እንጂ የኔን እምነት ካልተከተልክ ትጠፋለህ፣ ትገደላለህ እውነቱን ስላጋለጥክ ትገደላለህ ተብሎ የሚታወጅበት ሀገር ላይ አይደለም ያለነው። ነጻነት ዲሞክራሲ ያለበት ሀገር ላይ ነው ያለን። እውነቱን ማንም ሰው ምልከተውን መናገር የሚችልበት ሀገር ላይ ነው ያለነው። ስለዚህ አስኬዳችሁም እኮ አይሰድም መስሏችሁ ነው እንጂ እናንተ እኛን በተናገራችሁበት ልክ እኛ እናንተን አልተናገር ናችሁ። ስንቶቹ ናቸው የአምላካችን የኢየሱስ ክርስቶስን ክብር ዝቅ አድርገው ሁለቱ ስባት አሁን እዚህ ጋር መናገር የማልፈልገው ንግግር የተናገሩት። እንዴ ለአንድ ተራ ሰው የማይነገር ንግግር እየተናገራችሁ እየተሳለቃችሁ ደግሞ እኮ ነብያችን ነው ብላችሁም ታስባላችሁ። ኢሳ ነብያችሁ ነው ታዲያ ነብያችሁን በዛ ልክ መናገርስ ተገቢ ነው? እኛን የነካችሁ መስሏችሁ። ወንድማችን እውነቱን ይዞ ነው እየተጋፈጣችሁ ያለው። እውነት ነው የሚናገረው ነገር፣ ከገዛ መጽሐፋችሁ ነው እየወጣ እየተናገረ ያለው። እሱን አምናችሁ መቀበል አለባችሁ። ከቻላችሁ እስኪ ወንድማችን ላነሳው ጥያቄ ምላሽ ትጡን፣ እኛም እንማርበት፣ እኛንም አስተምሩት። ከዛ ውጭ ይህን ስለተናገርክ እናጠፋለን እንገልሃለን፣ ብሎ በየሚዲያ እየወጡ ምንጫና ካሪያ ይዞ ሰውን ማስፈራራት አግባብ አይደለም። ምናልባት እኛን ከፍ ላለ ማዕረግ ለቅድስና፣ ለሰማዕትነት ልታበቁን ትችል ይሆናል። እኛ አባቶቻችን ልጆች ነን። እኛ የእነ ቅዱስ ጳውሎስ ልጆች ነን። እኛ የእነ ቅዱስ ጴጥሮስ ልጆች ነን። እኛ የእነ ቅዱስ ዮሐንስ አፈወርቅ ልጆች ነን። እኛ የእነ ቅዱስ አትናቲዮስ ልጆች ነን። እኛ አባቶቻችን ልጆች ነን እኮ ተው እንጂ ተከባብረን ብንኖር አይሻልም? ትናንትና ዓለም ጠልቷችሁ ገፍቷችሁ ልትጠፉ ስትሉ ስለታደግናችሁ ዓለም አልቀበል ብሏችሁ አምጥተን በቅፋችን በጉያችን ሸሽገን ስለሰወርናችሁ ከመጥፋት ስለታደግናችሁ። እርግጥ በጣም ጥሩ ነው። በርቱ፣ ቀጥሉበት በዚሁ። እናንተ አንድ እርምጃ በተራመዳችሁ ልክ እኛ አስር እርምጃ ወደፊት እንድንጓስ አድርጉናላችሁ። እናንተ የእናንተ መነሳት የእናንተን ሀሳብ መናገር ደልቶት ተኝቶ ለነበረው ይህን ሚሊየንስ ክርስቲያን መነሳት ምክንያት ትሆናላችሁ። በነገራችን ላይ ዝቅ እያደረጋችሁ እየተናገራችሁ እያንቋሽሻችሁ ያላችሁት ኦርቶዶክስ ክርስቲያኑን ብቻ አይደለም፣ ክርስቲያንን ብሎ በክርስቲያን የሚያምነውን ሁሉ በኢየሱስ ክርስቶስ የሚያምነውን ሁሉ እግዚአብሔር ወልድ ኢየሱስ ክርስቶስ ወርዷል ተወልዷል ብሎ የሚያምኑ ሁሉ ነው እየነካችሁ ያላችሁት። ጴንጤው ፕሮቴስታንቱ ሊሆን ይችላል፣ ካቶሊኩ ሊሆን ይችላል፣ ሌላው የምስራቁ የምዕራቡ አብያተ ክርስቲያናት አማኝ ሊሆን ይችላል። ይህን ሁሉ ነው እኮ እያንቋሽሻችሁ ያላችሁት፣ አግባብ አይደለም። እኛ ግን እግዚአብሔር ወልድ ኢየሱስ ክርስቶስ ለምን ሰው ሆነ ብላችሁ ብትጠይቁን ለምን ሰው እንደሆነ እንዴት ሰው እንደሆነ እናስረዳችሁ ነበርኩ። አምላካችሁ ሰው ነው እንደኛ ሽንት ቤት ይጸዳዳል፣ ከምትሉን፣ አምላካችሁ እንደዚህ ያደርጋል ከምትሉን፣ በጣም የኢየሱስ ክርስቶስን ክብር በዛ ልካውርዳችሁ ከምትናገሩን፣ እርግጥ ከግብረ አባታችሁ የተማራችሁትን ተናገራችሁ። የገሃነም ደጆች አይነኳትም አይደለም የተባ አትችሏትም የገሃነም ደጆች አይችሏትም። ስለዚህ እናንተ በዚያ ልክ ብትናገሩም በዚያ ልክ ብታውጁ። ለጊዜው ብታሸብሩም ምናልባት እኛ ለሰማዕትነት ልታበቁ እንትችሉ ይሆናል። የእኛ ሃይማኖት እንድንገድል አይፈቅድልንም እንጂ እንድንሞት ይፈቅድልናል፣ ሰማዕት እንድንሆን ይፈቅድልናል። መጀመሪያ አንተ ሰነፍ፣ በራስህ አይን ውስጥ ያለውን ጉድፍ አጽዳ። በአንተ አይን ውስጥ ያለውን ሞፈር የሚያክል ጉድፍ መጀመሪያ እሱን አውጣ። ከዚያ በኋላ የወንድምህን ታጸዳለት ዘንድ ከወንድምህ አይን ውስጥ ያለውን ጉድፍ ታነሳለት ዘንድ ትችላለህ። በእናንተ አይን ውስጥ ሞፈር ቀንበር የሚያክል ጉድፍ ተሸክማችሁ እንዴት የኛን ጥቂቷን፣ ለምን እውነት ተጋለጠብን ብላችሁ በዚህ ልክ አግባብ ነው? እኛ ስላልተናገርን ነው፣ እኛ ቤተ ክርስቲያን ዝም ስላለች ነው፣ እኛ ምህራኖች ዝም ስላሉ ነው። እዚህ ከዚ ስህተታችሁ ተመለሱ። መጀመሪያ የእናንተ ልጆች ገስጹ፣ አስተምሯቸው። ቁጭ አርጋችሁ ስብእናን አስተምሯቸው። በአፋቸው እየተጸዳዱ ያሉትን በዚያ ልክ የሚናገሩትን የአምላካችንን ክብር በዚያ ልክ ዝቅ አድርገው የሚናገሩትን መጀመሪያ እናንተ እነሱን አስተምሩ፣ አስተምሯቸው፣ ስነ ምግባር አስተምሯቸው፣ እንዴት ተቻችሎ መኖር እንዳለብን ንገሯቸው። ያ ካልሆነ እኛ እየተናገርናችሁ ብቻ እንኑር፣ እናንተ የእኛን ዱላ እየተሸከማችሁ ኑሩ። ኖ አይቻልም፣ አይቻልም። ትላንትና ኑ አሚን ብለን ሸሽገን አቅፈን በተቀበልናችሁ ዛሬ በዚህ ልክ ልትወርዱብን አይገባም። ወርቅ ላበደረ ጠጠር፣ ጤፍ ላበደረ አሸዋ ሊሰጥ አይገባም። ጥሩ አይደለም። ይህ በሰሰውኛ ማያስኬድም። ስለዚህ የምንወዳችሁ ሙስሊም ወንድሞቻችን፣ ማሰብ የምትችሉት እናንተ አስቡበት። ልትፈነጩት በተለይ ልዩ አዲስ ፍልፍሎቹ እናንተ ወደ ራሳችሁ ተመለሱ፣ እውነተውን ተቀበሉ። አንድ እፎይን ብትይዙ ወይም አንድ ጳላዲዮስን ብትይዙ፣ በሺ የሚቆጠረውን ከታች ተክቶታል። ይህ ሁሉ ኦርቶዶክስ ከስልሳ ከሰባ ፐርሰንት በላይ የሀገሪቷን ቁጥር የሚሸፍን ኦርቶዶክስ እፎይ ነው ጳላዲዮስ ነው መስሏችሁ ነው። ወተን ስላልተናገርን በአደባባይ ስላል እንደናንተ ስላ እንትን ስላላልን አባቶቻችን ዝም ስላሉ የኛ አባቶች ደግሞ ትታን ናቸው። ነገሮችን ቀስ ብለው ማሳለፍ ይወዳሉ። እንደዛ ሆነው ዝም ስላሉ እናንተ የእናንተ ልጆች አፍ በከፈቱት ልክ እኛ አፍ ስላልተካፈትን እናንተ አፋቸው የእናንተ ልጆች አፋቸውን ከፍተው በዚያ ልክ ስለተናገሩ እውነት ተናግራቸዋል ብለን ዝም ያልናችሁ እንዳይመስላችሁ ምናልባትም የእኛ አምላክ ለሁሉም ጊዜ አለው ብሎ ስለሚል ጊዜያችሁን እየጠበቅን ነው። ለሁሉም በየጊዜው ምላሽ ታገኙበታላችሁ። ስለዚህ አስቡበት ወገኖቻችን። ክርስቲያኖችም ልንነቃ ይገባል። ሃይማኖታችንን፣ እምነታችን ልናስከብር ልናስጠብቅ ይገባል። ወንድሞቻችንን፣ አባቶቻችንን፣ ቤተ ክርስቲያናችን ልንጠብቅ ይገባል። ማንም እየመጣ ሊፈነጭብን አይገባል። ክርስቲያን ንብ እንጂ ዝንብ አይደለም። ባገኝበት ቦታ ሁሉ እየሄደ የሚወድቅ አይደለም በተመረጠ በሚጠቅም ነገር ላይ የሚውል ነው። ስለዚህ ማንም ከእናንተ መካከል ንጹሕ የሆነ ቢኖር እዚች ሴት ላይ ድንጋይ ይጣልባት። ማንም ከእናንተ መካከል ንጹሕ የሆነ ቢኖር እናንተ ንጹሕ ሆናችሁ ብትገኙ ወንድማችንን አሳልፈን እኛ ራሳችንን እንሰጣችኋለን። ነገር ግን መጀመሪያ እናንተን ቤት አጽዱ፣ መጀመሪያ የእናንተ ቤት ይጥራ። እሱን ካደረጋችሁ ያን ጊዜ እንደተለመደው እንደኖር ነው ተሻሽለን ወደፊትም እንቀጥላለን። ነገር ግን እኛን የአምላካችንን ክብር ዝቅ እያደረጉ እያንቋሸሹ ለማንም ተራ ሰው የማይሰጥ ንግግር እየተናገሩ በዛ ልክ ቆስለናል እኮ እኛም አቁስላችሁናል እኮ እን ተው እንጂ ወንድሞቻችን። እናንተ ንጹህ ሆናችሁ ከተገኛችሁ ድንጋዩን አንስታችሁ ገሩ፣ ግን መጀመሪያ እናንተን አጥሩ። ማናት የራሷን ቂጥ ሳታይ የሰው ጭት ታያለች ይባላል። መጀመሪያ የራሳችሁን ተመልከቱ። ቤታችሁን አጽዱ፣ አጥሩ። ልጆቻችሁን በስብዕና አሳድጓቸው፣ ምከሯቸው፣ አስተምሯቸው። ከዛ በኋላ ሁሉንም ማስተካከል ይቻላል። መልእክት ይሄ ነው። መልእክቴን አድርሱልኝ። ይቆይኝ።